ሰላም ሰላም እንዴት ሰንብታችኋል? ውድ የቢዝነስ ታራ ሚዲያ ተካታታዮች በያላችሁበት ሁሉ መልካም እየተመኘንላችሁ በዛሬው ቢዝነሳችን ከቤት ሆናችሁ በቤት ቆጣሪ እንደነዚህ አይነት የለውዝን ቅቤ እየሰራችሁ አሪፍ ቢዝነስ እንዴት መስራት እንደምትችሉ ዛሬ በተግባር እየሰራ ወደ እናንተ እናደርሳለን። በዛሬው ዝግጅታችን በዋነኝነት ሶስት መሰረታዊ ጥያቄዎችን ስለ ለውዝን ቅቤ የተመለከተ እየመለስን ከእናንተ ቆይታ የምናደርግ ይሆናል። የመጀመሪያው ጥያቄ የሚሆነው የለውዝ ቅቤ አሰራር ምን አይነት ሂደቶችን እንደሚከተል የምናይ ሲሆን፣ በሁለተኛ ደረጃ ደግሞ ይህንን የምትመለከቱት የለውዝ ቅቤ መጭመቂያ ማሽን እንዴት አድርገን መጠቀም እንደምንችል በተግባር እናሳያችኋለን። በሶስተኛ ደረጃ ደግሞ የለውዝ ቅቤ ቢዝነስ ምን ይመስላል የሚለውን መረጃ ወደ እናንተ እናደርሳለን። አሁንም ቢዝነስ ተራ ሚዲያን ላይክ፣ ሼር፣ ሳብስክራይብ በማድረግ አብራችን ቆይንላለን። መልካም ቆይታ እንግዲህ ያው ውስጥ ተመልሰናል፣ ውድ ተመልካቾቻችን። በመጀመሪያ ደረጃ እናየዋለን ብለን ያነሳነውን ጥያቄ ለውዝ ስንሰራ ምን አይነት ሂደቶችን መሄድ እንዳለብን ኦልሬዲ ስቴፖችን እነግራቸዋለሁ። በመጀመሪያ ደረጃ ከገበያ የገዛ ነውን ጥሬ ኦቾሎኒ መጀመሪያ መቆላት ይኖርበታል። ከተቆላ በኋላ ያው ይፈጫል። ምክንያቱም ለማሽናችን ወይ ደሞ ይህንን ማሽን በሚጨምበት ጊዜ ሳይዙ ግዴታ ማነስ አለበት እንዳያስቸግሩ ወይ ደሞ እንዳይከብደው። ከተፈጨ በኋላ ደግሞ በሶስተኛ ደረጃ ይጨመቃል ማለት ነው። እዚህ ላይ ግን ከፍተኛ የሆነ ጥንቃቄ ማድረግ ያለብን በምንቆላበት ጊዜ ኦቨን ካገኘን እሰየው በጣም አሪፍ ነው። ካላገኘን ደግሞ ምጣድ ወይም ደግሞ ሸክላ ምጣድ መጠቀም ይኖርብናል። በብረት ምጣድ የምንጠቀም ከሆነ ከለሩ ወይም ደግሞ እንትን ቀለሙ ሊቀየር ስለምችል ወደ ለውዝ በሚቀየርበት ጊዜ ጥቁር ይሆናልና ያው ለገበያ ላይ ወይም ደግሞ ለደንበኞች ማራኪ ስላልሆነ ገበያ ላይ ያሳጣን ይችላል ማለት ነው። እና ይህን የምትመለከቱት የለውዝ ቅቤ በዚህ ማሽን የተጨመቀ ሲሆን እንደምታይ ደግሞ በጣም ቀጠን ያለ ነው። ቪስኮሲቲ ወይም ደግሞ ቀጥነቱን ተመሳሳይ ነው ለምሳሌ ገበያ ላይ ከምናገኛቸው በሀገር ውስጥ የሚጨመቅ የለውዝ ቅቤ ውስጥ ላይ ስናየው የሆነ ፍሬ ነገር ወይም ደግሞ ንጥረ ነገር እናያለን ያ ደግሞ ከገበያ ሊያስወጣን ወይም ደግሞ ተወዳዳሪ ሊያደገን ስለሚችል በዚህ ማሽን በምንጨምቅበት ጊዜ ግን አንደኛ አቆላላችን በደንብ ከቆላ ነው በዚህ መልኩ ቀጠን ያለ የለውዝ ቅቤ እናገኛለን ማለት ነው ሶ ይሄን የምትመለከቱት ማሽን ከሌሎች ማሽነሪዎችን ለየት የሚያደርገው ምንድን ነው ያላቸው እንደሆነ ያለ ምንም ውሃ ጨምረን ነው ወረዲ የለውዝ ቅቤ ማግኘት የምንችለው። ከፈለግን ማስወፈር እንችላለን፣ ከፈለግን ደግሞ ማቅጠን እንችላለን ማለት ነው። ለምሳሌ ቪዲዮው ላይ የምትመለከቱት ይሄ በቡና ወይም ደግሞ የተለያዩ እህል የሚፈጩበትን ማሽን ብዙ ጊዜ ለውዝ ቅቤ በዛ ይሰራልና ያ በውሃ እየጨመርን ነው ለውዝ ቅቤ የምንሰራው። ያ ሲሆን ደግሞ ምን ያደርጓል መሰላችሁ፣ ይህንን የምትመለከቱት ነጣ ያለ ለውዝ አናገኝም። ጥሬ ነገር ከውስጥ ይታያልና ያ ደግሞ ለደንበኛ ተመራጭ ያልሆነ ለውዝ ቅቤ እናገኛለን። ይህንን የምትመለከቱት ማሽነሪ ግን የውጭም ስለሆነ ምንም አይነት ዋሃ ሳንጨምርበት ነው ይህንን የመሰለ የለውዝ ቅቤ የሚሰጥንና ይህንን ተመራጭ ያደርገዋል ማለት ነው። ቅድም እንዳልኳችሁ ሶስት መሰረታዊ ጥያቄዎችን እየመለስን ቆይታ እናደርጋለን ብለናል። ኦልሬዲ የመጀመሪያው ጥያቄ መልሼ ዋለሁ። ያው ለውዝ ቅቤ ስንሰራ ሶስት ሂደቶችን መሄድ አለበት። መቆላት አለበት፣ ከዛ መፈጨት፣ ከዛ ደግሞ ወደ መጭመቅ እንሄዳለን ማለት ነው። ያ ካልን በኋላ ወደዚህ ማሽን እንዴት ይሰራል የሚለው ስናይ ደግሞ ይህን የምትመለከቱት ማሽን ኦልሬዲ በሰዓት እስከ 10 ኪሎ ግራም የለውዝ ቅቤን ይሰጠናል። በተጨማሪ ደግሞ ስቴንለስ ስቲል ነው፣ ምንም አይነት ድምጽ የለውም። እንደምትመለከቱት 600 ዋት ስለሆነ በቤት ቆጣሪ ይሰራል። በሶስተኛ ደረጃ ደግሞ ለየት የሚያደርገው ነገር በቤት ውስጥ ልንሰራበት ዲዛይን ስለተደረገ ምንም አይነት ሙቀት የሌለው ማሽን ነው ማለት ነው። ቅድም እንዳልኳችሁም በሰዓት 10 ኪሎ ግራም የለውዝ ቅቤ እናገኛለን። ኢንፋክት ይህንን አዲስ ማሽን ስለሆነ ምንም አይነት ባንጀምርበት ይመረጣል። ያም ሆነ ግን ይህንን ማሽን አጠቃቀሙ እንዴት እንደሆነ እየሰራው አሳያቸዋለሁ። በስተ መጨረሻ ደግሞ የለውዝ ቅቤ ቢዝነስ ምን ይመስላል የሚለውን መረጃ ወደ እናንተ አደርሳለሁ። አሁኑ ግን ይህንን ማሽን እንዴት እንደሚሰራ ቀጥታ አሳያቸዋለሁ ማለት ነው። ያው ውድ ተመልካቶቻችን በሁለተኛ ደረጃ እናየዋለን ብለን ያዘጋጀነው ጥያቄ ይህንን ማሽን እንዴት ኦፕሬት ማድረግ እንዳለብን ነው የምናየው። ቅድም እንዳልኳችሁ በቤት ቆጣሪ ይሰራል። አሁን ያለሁበት ቤት ስሪፌዝ አይደለም። ቀጥታ ከሶኬት ሰክቼ ኦረዲ ሞተሩን አስነሰዋለሁ ማለት ነው። ኦረዲ በተወሰነ መልኩ ድምፅ ይሰማቸዋል ብዬ ተስፋ አረጋለሁኝና ቀጥታ ከሶኬቴ አገናኝቸዋለሁ ማሽኑ ይህንን ካደረግን በኋላ ቀጥታ ምንድን ነው የሚሆነው ለውዝ ቅቤ እዚህ ላይ መጨመር ይሆናል ማለት ነው። ይህን የምትመለከቱት ለውዝ ቅቤ ቀጥታ እዚህ ጋር መጨመር ይሆናልና እዚህ ጋር ከገባ ምን ይሆናል ማለት ነው? ይሄ ለውዝ ቅቤ የምትመለከቱትን ለውዝ ቅቤ በዚህ ይወጣል ማለት ነው። ሶ ምንም ይሄን ለውዝ ቅቤ ወልተን አዘጋጅተን ካስፈጨነው በኋላ ምንም ውሃ አንጨምርም። ራሱ ማሽኑ በራሱ ሲስተም ወይም ደግሞ ሁሚዲቲ ሙቀትን በመጨመር ወደ ፈሳሽነት ይጨምረዋል ማለት ነው። ሌላ ደግሞ ይህን ማሽን ለየት የሚያደርገው ምንድን ነው ከፈለግን ማቅጠንም እንችላለን፣ ማስወፈርም እንችላለን። ያ ኮንትሮል የምናደርገው ምንድነው? በምትመለከቱት በዚህኛው ማሰሪያና ማጥበቂያ ነው የሚባለው። ላላ ስናደርገው ኦልሬዲ ለውዝን በተወሰነ መልኩ ወፍራም ይሆናል። ጠበቅ ስናደርገው ደግሞ በጣም ቀጠን ያለ ወይም ደግሞ ፈሳሽነቱን የጨመረ ለውዝ እናገኛለን ማለት ነው። እና ይሄ ኮንትሮሊንግ ሲስተም ነው እንደምትመለከቱት ማለት ነው። አሁን ቀጥታ ምናደርጋለሁ ማለት ነው። ለውዝ ቅቤ ይጨምራለሁኝ። ከዛ በዚህ እንትን ይመጣል ማለት ነው። ግን ወደ ተመልካቾችን ይቅርታ እንድታደርጉልኝ የምፈልገው ይህንን ማሽን አዲስ ማሽን ስለሆነ ለውጥ ቅቤ አንድ የጨምረንበት ካል ነው ለገበያ ሊያባላሽብን ስለምችል፣ እኔ አሰራር ነው የማሳያችሁ እናንተ ደግሞ በዛ እንደምትረዱት ተስፋ አድርጋለሁ። ይበልጥ ደግሞ ቪዲዮ ላይ እንደምትመለከቱት እንዴት እንደሚሰራ በግልጽ ማየት ትችላላችሁ ማለት ነው። በመጀመሪያ ይህንን እንዲ መፍታት ይኖርብናል። እነዚህ ሁለቱም ቡሎኖች እንዲ መፍታት ይኖርብናል። እዛ በኋላ ይህንን ማሽን ቀጥታ እንዲያደርገን መንቀን እንችላለን ማለት ነው። እና ውድ ተመልካቾች ይህንን እንደምታዩት አዲስ ማሽን ነው። አሁን ፈጭቼ ባሳያችሁ ይህንን ወረዴ ስለሚነካካከለው ዙር ደግመን ማጠብ ስለማንችል እንዲሁም አዲስ ማሽን የሚሸጥ ማሽን ስለሆነ እናንተ ለማሳየት ያስቸግራል። ምናልባት ደግሞ ይሄን ማሽን በምትገዙበት ጊዜ በተግባር እየሰራው ስለማሳያችሁ በማሽናችሁ ላይ እንዴት መጭመቅ እንዳለባችሁ አሳያችኋለሁ። አሁን ግን እንዲሁ ዝምብዬ ለማሳየት ያክል ነውና ይህንን ይመስላል ማሽኑ ውስጡ ቋቱ ይህንን ይመስላል። ወረዴ እንደገዛችሁ ለረጅም ጊዜ የሚያስጠግማችሁ ማሽን ስለሆነ በዚህ መልኩ ወረዴ ይህንን ቸክ ማድረግ ትችላላችሁ ማለት ነው። ይህንን ካደረግን በኋላ ምንድነው የምናደርገው? ይህንን ማስቀመጥ ይሆናል ማለት ነው። ይህንን አስቀምጠን ይህንን እናስራለን። ይህንን አስረን ከጨረስን በኋላ ወረዴ ምንድነው የሚሆነው? ለውዛችን እዚህ ላይ መጨመር ነው የሚሆነው። ማሽኑ ላይ መጨመር ይሆናል ማለት ነው። ማሽኑ ላይ ከጨመረን በኋላ ቀጥታ ከሶኬታችን በማገናኘት ማሽኑ የንሽ ከረከር ያደርገዋል። ያው የለውዝ ቅቤው በዚህ ይወጣል ማለት ነው። ያው ቅድም እንዳልኳችሁ ይህንን ማሽን አዲስ ማሽን ስለሆነ ሰርተን ብናሳይ ያው የሚነካኩ ነገሮች ስላሉ፣ ያው ለሚመጣ ገዢ ጥሩ ስለማይሆን በዚህ መልኩ እስከዚህ ድረስ ወረዳ ሳይቻችኋለሁ። እና ማሽን በምትገዙበት ጊዜ ለማስታወስ ያክል እንደምትመለከቱት በሰዓት እስከ 10 ኪሎ ግራም ለውዝ ቅቤን የመፍጠች የመፍጨት አቅም አለው። በቤት ቆጣሪ ነው የሚሰራው፣ 600 ዋት ነው። የቤት ቆጣሪ ኦልሬዲ 7 ሺህ ዋት እንደሆነ ታውቃላችሁ። ስቴንለስ ስቲል ነው ማለት ምንም አይነት እርጥበት ቢያገኘው የመዛግ ባህሪ የለውም። በአራተኛ ደረጃ ደግሞ በቤት ውስጥ እንድንሰራበት ዲዛይን ስለተደረገ ከቦታ ወደ ቦታ ማንቀሳቀስ እንችላለን። ያን ያህል የከበደ ክብደት የለውም። ለውዝ ቅቤ በሚጨምቅበት ጊዜ ደግሞ በራሱ የሆነ ሙቀት ለውዝን ስለሚጨምቅልን ምንም አይነት ተጨማሪ ውሃ አያስፈልገንም። ከፈለግን ወፍራም፣ ከፈለግን ደግሞ ቀጠን ያለ የለውዝን ቅቤ ሊጨምቅልን ይችላል ማለት ነው። እዚህ ሀገራችን ውስጥ ያሉ አንደኛ የሚባሉ የለውዝ ቅቤ ውጤቶች በዚህ ማሽን የተጨመቁ ናቸው። ሶ ይህንን ይመስላል። ይህንን ካለን በኋላ ይህንን ማሽን ገዝተን እንዴት ነው ለቢዝነስ የምንጠቀመው ያላችሁኝ እንደሆነ በአንደኛ ደረጃ ይህንን የለውዝ ቅቤ ከአንድ ኪሎ ግራም አንድ ሊትር የለውዝ ቅቤ ስለምናገኝ ምንም አይነት ዌስተጅ የለውም። በሁለተኛ ደረጃ ደግሞ ለውዝ በከተማም በገጠርም በተመሳሳይ በሆነ ሁኔታ ተፈላጊነቱ ከጊዜ ወደ ጊዜ የማይዋጅቅ ስለሆነ ትርፋማ ያደርገዋል። እዚህ ከተማ ብቻ ሳይሆን በተለያየ የገጠር ቦታዎችም ይህንን ማሽን ወስዳችሁ ብትሰሩበትም በጣም አዋጭ ነው። ምክንያቱም የለውዝ ቅቤ የማይጠቀም ማህበረሰብ ስለሌለ በዚህ መልኩ ይህንን የለውዝ ቅቤ መጭመቂያ ማሽን ውጤታማና ትርፋማ ያደርገዋል ማለት ነው። እንግዲህ አሁን ወደ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። የለውዝን ቅቤ መጭመቅን በተመለከተ ለሚኖሯችሁ ጥያቄ በኮሜንት ሴክሽን ላይ አሳውቁኝ ለማለት ፈልጋለሁ። ይህንን ማሽን መግዛት ለምትፈልጉ ደግሞ ስክሪን ላይ ባለው ስልክ እየደወላችሁ ኮንታክት ልታደረጉኝ ትችላላችሁ። በቅናሽ ዋጋ የምታገኙት የለውዝ ቅቤ ጥንቅቅ ያለበት ነው። ልክ እንደ ሀገር ውስጥ እንከን ያለበት ወይ ደሞ በየጊዜው ጥገና ምናምን የሚያስፈልገው ሳይሆን ለአጠቃቀሙ ምቹ የሆነ የውጪ የለውዝ ቅቤ መጭመቂያ ማሽን ነውና በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ደህና ሰንብቱ። ቴንክ ዩ ሶ ማች